አድርጉ ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን ምስጋናችን ይድረሳችሁ፣ ከልብ እናመሰግናለን። በዚህ ሰዓት ዳግም አዳዲስ የዝውውር መረጃዎችን ይዘን እናንተን ስላገኘን እጅግ በጣም ደስ ብሎናል። አስቀድመን ከእናንተ ከአድማጮቻችን የሚቀርቡ ጥያቄዎችን ለመመለስ ጥረት እናደርጋለን። ከደረሱን ጥያቄዎች መካከል አንደኛው ሊቨርፑል እና ባየር ሊቨርኩሰን በተጫዋቹ ዝውውር ዙሪያ ስምምነት ላይ ደረሱ ከተባለ ቆየ ለምንድን ነው የሊቨርፑል የፍሎሪየን ዊርትዝን ዝውውር ሙሉ በሙሉ የማያጠናቅቀው የሕክምና ምርመራ የማያደርገውና ተጫዋቹ በይፋ ሊቨርፑልን ተቀላቀለ ሲባል የማንሰማው ከሆነስ ይህ መቼ ነው የሚፈጸመው መቼ ነው የሚደረገው የሚል ጥያቄን የጠየቁ ቤተሰብ ቤተሰቦች አሉ። ይሄ ጥያቄ በጣም ትክክልና ተገቢ ይመስለኛል በእኔ እምነት፣ ምክንያቱም በሊቨርፑልና በባየር ሊቨርኩሰን መካከል ስምምነት ላይ በእርግጥም ተደርሷል። 116 ሚሊየን ፓውንድ ሊቨርፑል ለባየር ሊቨርኩሰን ይከፍላል። ይሄ አከፋፈሉን በተመለከተ ከዚህ በፊት ስናነሳቸው የነበሩትን ነገሮች ማስታወስ ነው። በዚህም መሰረት ሊቨርፑል መጀመሪያ መቶ ሚሊየን ፓውንድ ይከፍላል። ከዛ በኋላ የልጁን ውጤታማነት ወይም ልጁ በሊቨርፑል ቤት ውስጥ በሚጫወትበት ጊዜ ሊቨርፑል የሚያሳካቸውን ስኬቶች ከግምት ውስጥ እያስገባ ተጨማሪ 16 ሚሊዮን ፓውንድ ይከፍላለ ባየር ሊቨርኩሰን ማለት ነው። ይሄ ማለት አሁን ቤዝ ፔመንት የሚባላለ 100 ሚሊዮን ፓውንድ ነው። ከዛ በኋላ በተጨማሪነት ውጤታማነቱ ታይቶ 16 ሚሊዮን ፓውንድ ይከፈላል እነዚህ መሟላት ያለባቸው ነገሮች ተብለው ባይ ሊቨርኩሰን እና ሊቨርፑል የለዩቸው ይህንን ካደረገ ይህንን ያህል ይሄ ከተፈጸመ ይህን ያህል ይህን ስኬት ካሳካን ይህንን ያህል ብለው ያስቀመጧቸው ነገሮች በሙሉ ተሳክተው ሊቨርፑል ለባይ ሊቨርኩሰን 16 ሚሊዮን ፓውንዱን የሚከፍልለት አዲስ የብሪቲሽ የተጫዋቾች የዝውውር ሪከርድ ተሰበረ ወይም ተሻሻለ ብለን መናገር እንችላለን ነው የሚሉት። ለማንኛውም ግን ተስማምተዋል። ስምምነቱ አልቋል። አሁን ያላለቀው እናንተ የጠየቃችሁት ነገር ነው። በተጫዋቹና በሊቨርፑል መካከል መደረስ ያለበት ስምምነት ያን ያህል አስቸጋሪ አይደለም፣ ተስማምተዋል እነሱም። ይሄ ማለት በሳምንት ምን ያህል ደሞዝ ይከፈለው፣ ከዛ በኋላ ሌሎች ጥቅማ ጥቅሞቹ እንዴት ይጠበቁና ምን ያህል ይሆኑ የሚለውን ሊቨርፑልና ተጫዋቹ ፍሎሪየን ዊርትዝ አውርተው ጨርሰዋል። የቀረው መሰረታዊ ነገር የሕክምና ምርመራ ማድረግ ነው። በነገራችን ላይ ይህ ተጫዋች ከባየር ሊቨርኩሰን ወጥቶ ባየር ሚዩኒክን መቀላቀል የሚችልበት እድል ነበረው። ሌሎች ፈላጊ ል ክለቦችም ነበሩ። ነገር ግን እሱ መጫወት የምፈልገው ለሊቨርፑል ነው ስላለ ነው ወደ አንፊልድ የሚያቀናው። ስለዚህ ሊቨርፑል ለተጫዋቹ የአምስት ዓመት ኮንትራት ይሰጠዋል። ይሄ ማለት እስከ 2030 ድረስ ፍሎሪየን ዊርትዝ የሊቨርፑል ተጫዋች ሆኖ ይቀጥላል ማለት ነው። ይሄ ዝውውር ሙሉ በሙሉ የሚጠናቀቀው መቼ ነው? ምክንያቱም አሁን መሰረታዊ የሚባሉት ነገሮች በሙሉ አልቀዋል። የውል ዘመኑ አምስት ዓመት መሆኑን ካወቀን በክፍያ ዙሪያ ሊቨርፑልና በይ ሊቨርኩሰን መስማማታቸው ከተጠናቀቀና ከተረጋገጠ ተጫዋቹን ከሊቨርፑል ጋራ ከክፍያና ከሌሎች ጥቅማጥቅሞች ጋር የተያዙ ጉዳዮች ላይ ልዩነት ከሌለው የሚቀረው አንድ ነገር ብቻ ነው የሕክምና ምርመራ ማድረግና የሕክምና ምርመራውን ማለፍ ነው የሚቀረው። ስለዚህ በተያዘው ስኬጁል መሰረት የፊታችን አርብ ባየር ሊቨርኩሰንን ለቆ የሊቨርፑል ተጫዋች እንዲሆን የሚጠበቀው ፍሎሪየን ዊርትዝ የህክምና ምርመራውን ያደርጋል። ከዛ በኋላ የህክምና ምርመራው በተሳካ ሁኔታ ከተጠናቀቀ ሊቨርፑል በይፋ በዚህ ሳምንት መጨረሻ ላይ አስፈርሜ ጨርሻለሁ ብሎ ማሊያውን አስይዞ በፎቶግራፍ አስገድ ደግፎ የተወሰኑ ቪዲዮዎችንም አድርጎ ለደጋፊዎቹና ለሚዲያው ተጫዋቹ ዝውውር መጠናቀቁን ይፋ ያደርጋል ተብሎ ነው የሚጠበቀው። ስለዚህ በጉጉት የሚጠበቀው የተጫዋቹ ወደ አንፊልድ መጓዝ አርብ በሚደረገው የሕክምና ምርመራ ሙሉ በሙሉ ይጠናቀቃል። እስከዛ ድረስ ብቻ ነው የሊቨርፑል ደጋፊዎች እንዲጠብቁ የሚገደዱት እንጂ ሁሉ ነገር አልቋል። ታዲያ ሊቨርፑል እዚህ ላይ ይቆማል ብላችሁ እንዳጠብቁት፣ ሌሎች ተጨማሪ ዝውውሮችን ያደርጋል። ለምሳሌ ኬርኪዝ የሚባለውን የመስመር ተከላካይ ከበርንመዝ መውሰዱ አይቀርም። በርንመዝ በነገራችን ላይ የዚህን ተጫዋች ምትክ ኦልሬዲ አስፈርመዋል። ስለዚህ በሊቨርፑል እና በበርንመዝ መካከል የተጫዋቹን ዝውውር ለማጠናቀቅ የተደረሰው ስምምነት በርንመዝ አዲስ የመስመር ተከላካይ እንዲያስፈርም አስገድዶታል። ይህንንም አድርጎ አጠናቋል። ዘንድሮ እንደ ሊቨርፑል ትልቅ ስራ የሰራ ክለብ እስካሁን የለም። ከዚህ በኋላ የሚሆነውን ደግሞ አብረን እናያለን። ምክንያቱም የዝውውር መስኮቱ ዛሬን የተከፈተው እስከ መስከረም ድረስ ይቀጥላል። ግን አብዛኞቹ ክለቦች የሚሉት ወደ ፕሪሲዝን ከመጓዛችን በፊት ቢያንስ መሰረታዊ የሚባሉትን ታርጌቶቻችንን ወደ ቡድናችን መቀላቀል አለብን ነው። ከዚህ አንጻር ሊቨርፑል በደንብ በደንብ እየተሳካለት ይገኛል ምንኛትም ላይ የለያቸው ተጫዋቾች አሉ። ወደ ቡድኑ የሚቀላቀላቸውንም ተጫዋቾች በጊዜ እየቀላቀለ ነው የሚገኘው። ከሊቨርፑል ጋር የተነሳው ጥያቄ በዚህ መንገድ መልስ ያገኛል። ሌላው አርሰናልን በተመለከተ ነው። እንግዲህ የአርሰናል ደጋፊዎች ፈራተባ እያሉ ነው የሚገኙ የሚመስለኝ። የአርሰናል ደጋፊዎችን በዚህ የፈራተባ ስሜት ውስጥ የከተታቸው ነገር በእንግሊዝ ውስጥ ካሉት ትልልቅ ክለቦች አንድም ተጫዋች እስካሁን ድረስ አስፈርሞ ያልጨረሰው አርሰናል ነው። አሁንም ድረስ ለምን እንደሆነ እንጃ ግን የአርሰናል ደጋፊዎች የእኛ ቡድን ከተጫዋቾች ዝውውር አተገባበር፣ አፈጻጸም አንጻር ደካማ ነው ብለው ያስባሉ። ይሄ ስሜት ለምን እንደተሰማቸው፣ ይሄ ስሜት በራሱ ትክክል ነው ትክክል አይደለም የሚለውን በነገ መደበኛ ፕሮግራማችን ላይ በዝርዝር ለማየት እንሞክራለን። ግን ለአሁን አርሰናል የፊት መስመር ተጫዋች ማስፈረሙ አይቀርም። ያስፈርማል። አርሰናል እነዚህ የአርሰናል የፊት መስመር ተጫዋች ሆነው በሚቀጥለው የውድድር ዓመት የምናያቸው እነማን ናቸው? ማነው ወደ አርሰናል ወይም ወደ ኤምሬትስ ስቴዲየም የሚያቀናው የሚለውን እርግጠኛ መሆን አንችልም እንጂ አርሰናልማ አጥቂ ያስፈርማል። ይህንን የክረምት የተጫዋቾች የዝውውር መስኮት አጥቂ ሳያስፈርም ሊያልፈው አይችልም። በቃ አይችልም። ምክንያቱም ከየ አቅጣጫው የሚመጡት አስተያየቶች ትችቶች አርሰናል አጥቂ እኮ ቢያስፈርም ኖሮ ይሄኔ የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችል ነበር ምናምን ስለሚባል እኮ አይደለም። አርቴታ ራሱ ያለውን ወደ ኋላ ሄዶ ማሰብ ይሄንን እርግጠኝነት እንድናነሳ ያደርገናል፣ ወይም በዚህ አይነት የእርግጠኝነት ስሜት ውስጥ እንድንገኝ ያደርገናል። አርቴታ አጥቂ ክለቡ እንደሚያስፈልገው ጎል አስቆጣሪ እንደሚያስፈልገው ያምናል። ማመን ብቻ ሳይሆን ጥር ላይ ኦሌ ዋትኪንስ ሊያስፈርም አልነበር እንዴ? ስለዚህ ኦሊ ዋትኪንስን ማስፈረም ካልቻለ በኋላ እንደ በሸቀ ሲናገር አልነበር እንዴ? ይሄ የጥር የተጫዋቾች የዝውውር መስኮት አጥቂ ወደ ቡድናችን ሳንቀላቅል መዘጋቱ አናዶኛል፣ ቅር አሰኝቶኛል ምናምን እኮ ሲል ነበረ። ስለዚህ የጥሩ ሲዘጋ የክረምቱ ተከፈተ። የክረምቱ ሲከፈት ሊባክን እንደማይችል መገመት ወይም በእርግጠኝነት መናገር አይከብደንም በውስጥም በውጭም የሚታመንበት ነገር አርሰናል ራሱን ማሻሻል የሚፈልግ ከሆነ አርሰናል አጥቂ ማስፈረም አለበት፣ ማስፈረሙም አይቀርም። የሚያስፈርመው አጥቂም ትልቅ ከሚባሉት አጥቂዎች ምናልባት አሁን ከሚያስባቸው አጥቂዎች መካከል አንዱ የአርሰናል እንደሚሆን ነው በስፋት የእግር ኳስ ባለሙያዎቹ እየገመቱ ያሉት፣ ወይ ጋዮ ኮሬሽ ወይም ደግሞ ቤንጃሚን ሼሽኮ የአርሰናል አጥቂ ይሆናል ነው። ይህንን ሲሉ እነሱ በስጋትነት የሚያስቀምጡት ላይገዛ ይችል ይሆን እንዴ አይነት ስሜት አይደለም። እንደ ደጋፊዎቹ እነሱ ሌት ካመር እንዳይሆኑ ነው፣ ዘግይቱ ፕሪሲዝኑ ከጀመረ በኋላ የውድድር ዓመቱ ሊጀመር ሲል ምናምን እንዳይሆን የሚጨርሰው ብለው ነው እንጂ የሚሰጉት፣ መጨረሱ አይቀርም ብለው የየራሳቸውን ምክንያት ያስቀምጣሉ። ነገ በዝርዝር ስንመለስበት ሁሉንም በደንብ እናነሰዋለን ሌት ካመር ከሚሆን ሌት ሊ። ከሚሆን አሁን በጊዜ አርሰናል እገሌ የሚባለውን የፊት መስመር ተጫዋች አስፈረመ ቢባል የተሻለ ይሆናል ነው። ግን አንዳንዶች ደግሞ ስጋታቸውን ሲያስቀምጡ እስካሁን ድረስ ጋዮ ኮሬሽ ሲለን ቆይቶ ወይም ቤንጃሚን ሼሽኮ ሲባል ቆይቶ ወይም ደግሞ ሌሎች አማራጭ አጥቂዎች ነው ሌዋትኪንስ ምናምን ሲል ቆይቶ አንድ ያልታሰበበት ወይም ከታሰቡት ውጭ የሆነ አጥቂ አርሰናልን ተቀላቀለ። በውሰት እኮ ነው የመጣው። እንዴት የመሰለ ልጅ መሰላችሁ ምናምን እንዳይል ብለው የሚሰጉ ሰዎች አሉ። ከገንዘብ ማውጣት ጋር በተያያዘ ግን አርሰናልን በተመለከተ ያለን አመለካከት ነገ በምንሰራው ዝርዝር ፕሮግራም ይቀየራል ብዬ አስባለሁ። አርሰናል በፕሪሚየር ሊጉ ከቅርብ ዓመታት ወዲህ ከፍተኛ የዞር ወጪ ከሚያወጡት ክለቦች መካከል አንዱ ነው። ይህንን እናነሰዋለን። ነገ በማሳያዎች በማስረጃዎች፣ በፋክቶች አስደግፈን እናነሰዋለን። ስለዚህ የእግር ኳስ ባለሙያዎቹ አርሰናል ትልቅ አጥቂ ማስፈረሙ አይቀርም ብለው ሲናገሩ፣ ቢግ ስፔንደር ነው ወይም ከፍተኛ ወጪ በዝውውር ከሚያወጡ ክለቦች መካከል አንዱ እኮ ነው የሚለውን ነገር ነው የሚያሳዩት። ሁለተኛው ትልልቅ አጥቂዎች ወደ አንድ ቡድን ሲቀላቀሉ የሚጠይቁት ከፍተኛ ደሞዝ ነው። ይህንን ከፍተኛ ደሞዝ የመክፈል የአርሰናል አቅምንም ደግሞ ሲያዩት አርሰናል ዌጅ ቢላቸው ወይም የደሞዝ ወጫቸው ከፍተኛ ከሚባሉ የፕሪሚየር ሊጉ ክለቦች መካከል አንዱ አይደለም እንዴ? ብለው ደግሞ ያነሳሉ። ይህንንም ነገ በደንብ በዝርዝር እንመለከተዋለን። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ከፍተኛ የሚባል የደሞዝ ወጪ ያለበት ክለብ ማንቸስተር ሲቲ ነው። ከማንቸስተር ሲቲ ቀጥሎ ከፍተኛ የደሞዝ ወጪ ያለው ማንቸስተር ዩናይትድ ነው። ከማንቸስተር ዩናይትድ ቀጥሎ ከፍተኛውን ደሞዝ ለተጫዋቾቹ በመክፈል ሶስተኛ ደረጃ ላይ የተቀመጠው ግን አርሰናል ነው። ስለዚህ አርሰናል በደሞዝ መክፈልም አይታማም። ከፍተኛ የዝውውር ወጪ በማውጣትም አይታማም ቢያንስ አርቴታ ከያዘው ጊዜ ወዲህ አርሰናል ከዝውውር ኮሚትመንት ጋራ የምንጠረጥረው አይደለም። ምናልባት ምናልባት ሊነሳ የሚችለው የስጋት ጥያቄ አዎ፣ ያወጣል በሚያወጣው ገንዘብ ከሌሎቹ ክለቦች ጋራ ሲነጻጸር ደረጃው ልኩ እዚህ ጋር ነው ልንል እንችላለን። ከፍ ያለ ቦታ ላይ ነው ያለው። ነገር ግን ከሚያስፈልጉት ይልቅ አማራጭ ባለው ቦታ ላይ ሌሎች ተጫዋቾችን አምጥቶ ይደርባል ነው ለምሳሌ አንገብጋቢው ጉዳይ አጥቂ ሆኖ ሳለ አሁንም የመከላከል አቅማቸውን የሚያጠናክሩ ተጫዋቾችን የሚያስፈርም ከሆነ ሜሪኖን ሲያስፈርም፣ ካላፊዮሬን ሲያስፈርም እንዳደረገው። ለምሳሌ የባለፈው ክረምት የዝውውር መስኮት ሲዘጋ ካላፊዮሪ እኮ አርሰናልን ተቀላቅሏል፣ ሜሪኖ እኮ አርሰናልን ተቀላቅሏል፣ ዴቪድ ራያን በቋሚ አዘዋውሯል። እነዚህ እነዚህን አደረገና አጥቂ የሚባለውን ክፍል ትቶት ከሃቨርትስ ጎል ያገባልኛል ብሎ የውድድር ዓመቱን ጀመረ። እንደዚህ እያደረገ ነው እንጂ ስለማያወጣ አይደለም ነው ስለዚህ አሁንም አርሰናል ያወጣል። በእርግጠኝነት አጥቂ እንደሚያስፈልገው አርቴታም ያምናል። አንድሪያ ቤርታም ትኩረት ሰጥተው ከሚሰሩባቸው ነገሮች መካከል አንደኛው አጥቂ ማስፈረም ነው ብሎ መናገርና መደምደም ይቻላል። ታዲያ ስካይ ስፖርትስ ምን አደረገ? ዛሬ ከሰዓት በኋላ ለአርሰናል ደጋፊዎች ድምፃችሁን እስኪስጡ ብሎ ጥያቄ አቀረበ። ማንን በአጥቂነት ክለባችሁ ቢያስፈርም ትወዳላችሁ ብሎ ነው ጥያቄውን የቀረበው ጥያቄው ወይ ጋዮ ኮሬሽ በሉ ወይ ቤንጃሚን ሼሽኮ በሉ ነው የሚለው። ይህንን ጥያቄ የመለሱ በሺዎች የሚቆጠሩ የአርሰናል ደጋፊዎች በአብዛኛው ድምፅ የሰጡት ለቤንጃሚን ሼሽኮ ነው። ቤንጃሚን ሼሽኮ ይሻልናል። እሱ የአርሰናል አጥቂ ቢሆን እንመርጣለን፣ ወይም ክለባችን እሱን ቢያስፈርም የበለጠ ውጤታማ ይሆናል ብለው ያስባሉ ከጋዮ ኮሬሽ ይልቅ ቤንጃሚን ሼሽኮን መርጠዋል። እነዚህ በሺዎች የሚቆጠሩ የአርሰናል ደጋፊዎች ለምንድን ነው ለዚህ ለቤንጃሚን ሼሽኮ የበለጠ ድምፅ የሰጡት ሲባል ድምፅ ከሰጡት ሰዎች መካከል 60 በመቶ የሚሆኑት ነው ለቤንጃሚን ሼሽኮ ድምፅ የሰጡት፣ አርባ በመቶ ነው ጋዮ ኮሬሽ ያገኘው። ስለዚህ ለምንድን ነው ሲባል አንደኛ ይሄኛው የበለጠ ልጅ ነው ብለው አስቀምጠዋል። ሀያ ሁለት ዓመቱ ነው የሚገኘው ቤንጃሚን ሼሽኮ። ሁለተኛው ጋዮ ኮሬሽ የትልቅ ሊግ ልምድ የለውም ነው የትልቅ ሊግ ልምድ የለውም ማለት የስፖርቲንግ ሊዝበን ተጫዋች ነው። ከዛ በእንግሊዝ የኮቬንትሪ ሲቲ ተጫዋች ነበር የነበረው። ከስፖርቲንግ ሊዝበን ከሚገኝበት የፖርቹጋል ሊግ ይልቅ ቤንጃሚን ሼሽኮ የሚጫወትበት የቡንደስ ሊጋው ሊግ ቢያንስ ከአምስቱ የአውሮፓ ትልልቅ ሊጎች መካከል አንደኛው ነው። ይሄ ተጫዋች በዚህ በትልቁ ሊግ ተፈትኗል፣ ማንነቱንም አሳይቷል። ባለፈው የውድድር ዓመት 23 ጎል ነበር ያገባው፣ አሁን በተጠናቀቀው የውድድር ዓመት 26 ጎል አገባ። ከአምናው አቅሙ ላይ የተወሰነ ጨምሯል። ለጎል የሚሆኑ ኳሶችን በመስጠት ምረገድ ከአምና ይልቅ ዘንድሮ ወደ ጥሩነት እየመጣ ነው። ቢያንስ እነ ባየር ሚዩኒክን እነ ቦርሻ ዶርትሙንድን እነ አርቢ ላይፕሲችን የሚገጥም ባየር ሊቨርኩሰንን የሚገጥም ተጫዋች ነው። እነዚህን ክለቦች መግጠም በራሱ በፈተና ውስጥ ማለፍ ነው እያሉ ነው የአርሰናል ደጋፊዎች ተንትነው። ከቤንጃሚን ሼሽኮ ዝውውር አርሰናል የበለጠ ይጠቀማል፣ የእሱ ዝውውር የበለጠ ያሻሽለናል የሚሉት ግንግረ እግረ መንገዳቸው ሌሎች ስሞችንም ጠርተዋል። የተጠየቁት ከጋዮ ኮሬሽና ከቤንጃሚን ሼሽኮ ማንሽ አላችኋል? ቢሆንም ኦሌ ዋትኪንስስ፣ ቪክቶር ኦስሜሄንስ፣ ጆናታን ዴቪድስ ምናምን ሆሊያን አልቫሬዝንም ስማቸውን ጠቃቅሰዋል። እነሱ ድምፅ ሲሰጡ ወይም አስተያየቶቻቸውን ሲሰጡ ይሄ ኮመን ሴክሽኑ ላይ የተካተቱ ስሞች ናቸው እና በጣም ብዙ የአርሰናል ደጋ ደጋፊዎች እግረ መንገዳቸውን የኒውካስል ዩናይትድ አሌክሳንደር አይዛክን እንደማይገኝ እንደሚያምኑ አስቀምጠዋል። ስለዚህ ከአሌክሳንደር አይዛክ ጋር በተያያዘ ምንም የሚደረግ ነገር እንደሌላቸው ተገልጿል ማለት ነው። ይሄ የሚያሳየው ነገር የአርሰናል ደጋፊዎች ክለባቸው ይህንን ቢያደርግላቸው ይመኛሉ። የእግር ኳስ ባለሙያዎቹ ክለባቸው ወይ ቤንጃሚን ሼሽኮን ወይ ጋዮ ኮሬሽን ነው የሚያስፈርመው ብለው በአብዛኛው የሚያምኑ መሆናቸውንና ለምን እንደሚያምኑም ጭምር ተናግረዋል ወይንም ደግሞ ገልጸዋል። ነው የአርሰናል ደጋፊዎች ኮመን ሴክሽኑ ላይ ምን አሉ የሚለውን ነገር ስናነሳ የሚከፈለውን ዋጋ ከፍላችሁ እነዚህን አጥቂዎች ወደ ቡድናችን አምጡ የሚል አስተያየት የሚሰጡ ሰዎች አሉ። እነሱ የሚሉት ምንድን ነው? ለምሳሌ ለማን ነው ለካይ ሀቨርት ዝውውር አርሰናል የከፈለውን ዋጋ ያነሱ እና ለካይ ሀቨርት ይህን ያህል የከፈለ ቡድን እንዴት ነው ለጋዮካይ ኮረሽ ወይም ደግሞ ለቤንጃሚን ሼሽኮ ለመክፈል የሚያቀማማው ብለው ደግሞ ይጠይቃሉ። አንዳንዶቹ ደግሞ ጋዮ ኮረሽን እርሱት ምንም ለሱ ክብር የለኝም። እኔ የምፈልገው ሼሽኮን ነው። ሼሽኮኑ በሙሉ ሙሉ በሙሉ ያርሰናል እኔ የማጥቃት እንቅስቃሴ ከፍ ወዳለ ደረጃ የሚወስደው በትልቅ ሊግ ላይ ተጫውቷል። ስለዚህ እነዚህ የትልቅ ጨዋታዎች ላይ ከሴንተር ባኮች ጋር አንድ ለአንድ ሲገናኝ የሚያደርጋቸው ነገሮች፣ በግራ በቀኝ እግሩ አክርሮ የሚመታቸው ኳሶች፣ የኳሶቹ የምቱ ጥንካሬ እንደዚህ እንደዚህ እያሉ ደግሞ የየራሳቸውን አስተያየት ይሰጣሉ። እንግዲህ አርሰናል ደጋፊዎች ፍላጎት በዚህ መንገድ ሊገለጽ በዚህ መንገድ ሊካተት የሚችል ነው። ይሄንን ብለዋልና ነው ይሄንን የምናነሰው። ከአርሰናል ጋር የተያዘው ሌላኛው ጉዳይ የዊሊያምስ ጉዳይ ነው። አርሰናል እንግዲህ ይህን ኒኮ ዊሊያምስን ያስፈርማል አያስፈርምም? ሶስት ክለቦች ናቸው በዋናነት በቃ በዋናነት በኒኮ ዊሊያምስ ዝውውር ላይ ትንቅንቅ ውስጥ ያሉት ባርሴሎና የልጁ ምርጫ ነው። በነገራችን ላይ ባርሴሎናን መቀላቀል ይፈልጋል። ግን የባርሴሎና ዋና ሰው ዴኮ ፍላጎቱ ወደ ሉዊዝ ዲያዝ ነው። የሊቨርፑል ሉዊዝ ዲያዝን የበለጠ ይመርጠዋል። ኒኮ ዊሊያምስ ግን ባርሴሎናን መቀላቀል ይፈልጋል። ባየር ሚዩኒክ በዚህ ልጅ ላይ በጣም ከፍተኛ ፍላጎት አለው። ዛሬ ከሰዓት በኋላ ደግሞ አርሰናልም አልተውኩትም የኒኮ ዊሊያምስ ፍላጎቴን እያለ ነው። እንደውም 60 ሚሊየን ዩሮ ለተጫዋቹ ዝውውር ለማውጣት እየተዘጋጀ ይገኛል። አሁን ከደቂቃዎች በፊት በወጣ መረጃ መሰረት ባየር ሚዩኒክ ፍሮንት ራነር ሆኗል፣ ወይም ብልጫውን እየወሰደ ነው። ይህን ልጅ በማስፈረም ፉክክር ውስጥ ባየር ሚዩኒክ ከአርሰናል ባየር ሚኒክ ከባርሴሎና በልጦ የኒኮ ዊሊያምስ አስፈራሚ የመሆን እድሉ በጣም በጣም በጣም ሰፍቷል ነው። እስካይ ጀርመኒ ነው ይህንን ነገር እየተናገረ የሚገኘው። ኒኮ ዊሊያምስም ከአትሌቲኮ ቢልባኦ ወደ ባየር ሚኒክ የመሄድ እድሉ በጣም ሰፍቷል ነው። እንደዚህ የሚሆን ከሆነ ሌሎች ተጫዋቾችን እነ አርሰናል ማሰብ ይኖርባቸዋል ማለት ነው። ግን ነገ በመደበኛ ፕሮግራማችን ላይ እውነት አርሰናል ከተጫዋቾች ዝውውር ወይም ለዝውውር ከፍተኛ ገንዘብ ከማውጣት አቅም እና ኮሚትመንት አንጻር ልንጠረጥረው የሚገባ ቡድን ነው ወይ የሚለውን ጥያቄ አንስተን ፋክቶችን እያነሳን በዝርዝር እንነጋገራለን። ለአሁን ግን ያሉት አዳዲስ የሚባሉት የተጫዋቾች የዝውውር ጉዳዮች እስካሁን ያነሳናቸው ናቸው። ደግሞ የተቀየረ ድንገት የመጣ አዲስና ወዲያው ለእናንተ መነገር ያለበት ጉዳይ ካለ ከተፍ እንላለን ለዚህ ነው ሸገር ስፖርቱ ይዛ በበገደ የሚለውን የዩትዩብ ገጻችንን ሰብስክራይብ አድርጉት በቤተሰብነት ተቀላቀሉ የምንለው ያንን ስላደረጋችሁ እናመሰግናለን ሊንኩን አጋሩና እንብዛ የሚለውን መልእክታችንን ማስተላለፍ እንወዳለን በጣም እናመሰግናለን ሰላም ለእናንተ ይሁን ኢትዮጵያ ለዘለዓለም ትኖር